ሰላም እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ በዋሳፕ በቴሌግራም እየደወላችሁ አናግሩን። ከአማርኛ ትምህርት በተጨማሪ ደግሞ እንግሊሽ፣ ሂሳብ እንሰጣለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። አብራችን ቆዩ።

ጽ ጎ ጦ ጮ ጾ። እሺ ውዴ ቻናላችን ቤተሰቦች የዛሬ ትምህርታችን ይህን ይመስል ነበር። ላይክ ሰብስክራይብ እያደረጋችሁ ሰላም ሁኖ